በዚህ የሚካሄዱትን ነገሮች እዚህ ይቆጣጠራል። ይኸው ካሜራ እዚህ ተክለዋል። 24 ሰዓት የሚሰራ ካሜራ ነው። በቃ እንቅስቃሴያችን የታሰረ ነው፣ የተያዘ ነው በእነሱ እጅ ማለት ነው። ዋናው ችግሩ ምንድነው? እንደ ልብ መስራት ስለማንችል ነው። እንደ ልብ መስራት አንችልም። እነዚህም እንኳ ሲበላሹ፣ በራፎ ሲበላሽ፣ ቁልፎ ሲበላሽ፣ ተደብቀን መነኮሳች ተደብቀው ነው እንጂ የሚሰሩት እንዲሁ እየታዩ ለምን አንድ ቁልፎ አትሆንም። ይቺ ማስያዣ ቁልፏን ብትሆን እነሱ ካዩ ፖሊስ ነው የሚጠሩት። እና ይሄ እንግዲህ ያው በእውነቱ ኢትዮጵያውያን መቼስ አንዳንድ ጊዜ ለታሪክ ያላደለን ሁነት ነው እንጂ ይሄ ቦታ የሌላ ሰው ቢሆን ኑሮ እስካሁን ድረስ እነሱ ስራ አያቋርጡም። እኛ ላይ ነው ሁሉም የሚበረታው። መቼስ የእኛን ቦታ ያልወሰደ የለም፣ ሁሉም ጤናማ አይደለም። ግሪኩም የኛን ቦታ ወስደዋል፣ አርመንም የእኛን ቦታ ወስደዋል፣ ግብጽም የኛን ቦታ ወስደዋል እና ከኛ ያልተሳተፈ የለም። ሁሉም ያው አድርጓል እና ዝሮ ዝሮ ግን ይሄደው ሂዷል። አሁን ትልቁ ነገር ይች ያለሽውን አትርፈን ለትውልድ እንድተርፍ። ምን እንኳ ስጋ ይለውሻ እምነቴናአንተውን እስከ መጨረሻ ባላስብሽ ብዘነጋሽ ብረሳሽ ቀኜ ትርሳኝ። ተዋህዶን እምነቴነሽ ተኛውኔ ደኛውተኔ ደደኛው እንዲህ እግዚአብሔር ፈቅዶ ሀገሩ ሰላም ሁኖ ኢትዮጵያውያን በውጭም በውስጥም ከመጡ ከምንም በላይ ቦታቸውን ማወቅ ይኖርባቸዋል። ቦታቸውን መረዳት ይኖርባቸዋል። ያላወቁት ያወቁት ላላወቁት እንዲያሳዩ አስጎበኙ አስጎብኞችም ቢሆን ያው ካመጧቸው መጀመሪያ ማሳወቅ ያለባቸው የራሳቸውን ቦታ ነው፣ የራሳቸውን ታሪክ ነው። ሌሎቹ እንደዚህ ነው ያደርጉት። እኛ ግን ያው የሰውን አይተን ነው የምንሄደው እና በይበልጥ ቦታችንን ማየት ይገባናል። ቦታችን ማጥናት ይገባናል። ለቦታችን መጮህ ይገባናል። እዚህ ያሉ መነኮሳት ጠባቂዎች ናቸው። ጥበቃ ውጭ ምንም የሚያደርጉት ምንም የሚሰሩት የለም፣ አቅሙም ስለሌላቸው ማለት ነው። እና እንግዲህ እግዚአብሔር ፈቅዶ እንግዲህ አንድ ወር ነው የቀረን። በዚህ አንድ ወር ውስጥ ኢትዮጵያውያን ከመጡ ያው እንግዲህ እኛም ይመጣሉ ብለን እየጠበቅን ነው። እነሱም ደግሞ እግዚአብሔር በሰላም አምጥቶ አገናኝቶን አገልግሎታችንን አገልግለን ሁላችንም ለብርሃነ ትንሣኤው እግዚአብሔር እንዲያደርሰን ቅዱስ ፈቃዱ ያደርግልን። ያው እንግዲህ ከመጡ ምንም ይሁን ምን ቦታቸውን ታሪካቸውን አውቀው መሄድ ግዴታቸው ነው። ምክንያቱም ይሄ ቦታ አሁን እኛ መተን ከራሳችን ቤተ ክርስቲያን ነው የምንገባው፣ የራሳችን አባቶች ነው የምንገለገለው፣ በራሳችን ቤተ ክርስቲያን ነው ቆርበን የምንሄደው፣ በራሳችን ሁሉም ስርዓቱ የሚካሄደው በራሳችን ቤተ ክርስቲያን ነው። ስለዚህ ይሄ ደግሞ የሆነው ምንድን ነው? ይሄ ቦታ ስላለ ነው። አይደለም እንኳን ይህን ያህል አገልግሎት ይሄ ቦታ ባይኖር በዚህ አልፈን መሄድም አንችልም አንሄድ አንችልም እና እኛ ግን መቼም ስለያዝነው ነው ትንሽ እንዲያው ንቀት የምናሳይበት ቦታው ላይ እንጂ ሌሎች በእኛ ማይቀና ሰው የለም። ይሄንም እንኳን እዚህም እየኖር ይቀኑብናል መቼ ነው የያዙት ይህን ቦታ ይህን ቦታ አልይዙ እንዴት ቻሉ የሚሉ አሉ። እና እኛ አሁን ይሄ ስንገባ የምናየው ቆሻሻው በዚህ ዘመን ይሄን ደሳሳ ጎጆች ነው አይደለም፣ ያ አይደለም ማየት ያለብን። አንድ እርምጃ ቦታ ይሄ ቦታ ወርቅ ማለት ነው፣ ወርቅ ነው። ምክንያቱም በአሁኑ ሰዓት ማንም አስቦ ማንም አልሞ ይህን ቦታ ማግኘት ቀርቶ አንድ ስንዝር ቦታ የማይገኝበት ቦታ ነው፣ በተለይ የጎለ ቦታ ዙሪያ ማለት ነው። እና እንግዲህ ህዝባችን ከመጣ የራሱን